ነቢዩ ሰለላሁ ዐለይሂ ወሰለም ዕድሜያቸው ስምንት እስኪሆን ድረስ ሶስት የቤተሰብ አባላትን በሞት ማጣታቸውንና የቲም ሆነው ማደጋቸውን ባለፈው ክፍል ተመልክተናል። ውድና የተከበራችሁ የአልአንደሉስ ዩቲዩብ አድማጮች እንደምን ሰንብታችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድማጮቻችን ባለፉት ሁለት ክፍሎች የነቢዩን ሰለላሁ ዐለይሂ ወሰለም የልጅነት ታሪክ ተመልክተናል። ነቢዩ ሰለላሁ ዐለይሂ ወሰለም በልጅነታቸው ብዙ ፈተናን ማስተናገዳቸው ጥልቅ የሆነ ሀዘንን ቢያስከትልባቸውም በአንጻሩ ደግሞ ጠንካራና ነጻ ሰው ሆነው እንዲያድጉ ምክንያት ሆኗል። በተጨማሪም የሌሎችን ችግር የሚረዱና አዛኝ ልብ ያላቸው ሩህሩህ ሰው ለመሆን በቅተዋል። ነቢዩ ሰለላሁ ዐለይሂ ወሰለም በደረሱባቸው ፈተናዎች አማካኝነት ሌሎችንም የተደበቁና ለእኛ የማይታዩን ብዙ ጥቅሞችን እንደተጎናጸፉ ይገመታል። በዛሬው ጥንቅራችን ደግሞ የነቢዩን የወጣትነት ጊዜ እንቃኛለን። አድማጮቻችን እንግዲህ ከዚህ በፊት እንደነገርናችሁ ተመዝግበው የሚገኙ የነቢዩ ሰለላሁ ዐለይሂ ወሰለም የመካ ታሪኮች ብዙ አይደሉም። የነቢዩ የወጣትነት ዘመንም ቢሆን ከመካ ታሪካቸው አንዱ ክፍል ነው። ለማንኛውም ጥንታዊ የሚባሉ ምንጮች የዘገቧቸውን ጥቂት የወጣትነት ታሪካቸውን እናያለን። ነቢዩ ሰለላሁ አለይሂ ወሰለም ወጣት ሳሉ የሰሩትን የመጀመሪያ ስራ እንመልከት። ዕድሜያቸው 15 ወይም 16 ሲሆን የእረኝነት ሥራን ሰርተዋል። ከብቶችን በመጠበቅ ደሞዝ እየተከፈላቸው መካ ውስጥ በእረኝነት ተቀጥረው ሰርተዋል። ከእሳቸው በፊት የተላኩ ነቢያት ሁሉ

ይህ ሐዲስ እንደገለጸው ነብዩ ሰለላሁ ዐለይሂ ወሰለም በንግግራቸው አላህ የላካቸው ነቢያት ሁሉ ከብቶችን በመጠበቅ በእረኝነት ስራ ላይ ተሰማርተዋል በማለት ተናገሩ። ሰሃቦችም እርሶም ሰርተዋል እንዴ በማለት ጠየቋቸው። እሳቸውም አሁን እኔም በእረኝነት ሙያ ተሰማርቼ ነበር፣ የተወሰኑ ጥቂት ገንዘቦች እየተከፈሉኝ ለመካ ሰዎች ከብቶችን እጠብቅ ነበር በማለት መልሰዋል። ይህንን የሚያመላክት ሌላ አንድ ዘገባ አለ። ነቢዩ ሰለላሁ አለይሂ ወሰለም በአንድ ወቅት እረኞችን ይመለከታሉ። ከዚያም ከብቶቻቸውን ምን አይነት ዛፎችን መመገብ እንዳለባቸው ነቢዩ ሰለላሁ አለይሂ ወሰለም ለእረኞቹ ምክር ሰጡ። በተጨማሪም ከዛፉ ቅርንጫፎች ውስጥ ጠቆር ያሉትን ብትመግቧቸው ለከብቶቻችሁ ተስማሚ ነው ሲሉ ነገሯቸው። በዚህ ጊዜ እረኞቹ ጠየቁ። ያ ረሱልላህ፣ ይህን እንዴት አወቁ? የትኛው ተክል ለእንስሳ ተስማሚ እንደሆነ እንዴት ሊያውቁ ቻሉ? በማለት ጠየቋቸው። እርሳቸውም መልስ ሰጡ። እኔ እኮ እረኛ ነበርኩ፣ እንዲሁም ሁሉም ነቢያት እረኛ ነበሩ፣ በማለት ለእረኞቹ መልስ መስጠታቸው ተነግሯል። ሙስነድ ኢማም አሕመድ በዘገቡት አንድ ሀዲስ ደግሞ ነቢዩ ሰለላሁ አለይሂ ወሰለም ስለ እረኝነታቸው እንዲህ ብለዋል። ነቢዩላህ ሙሳ ሲላክ ማለትም አላህ መልእክተኛ አድርጎ ወደ ህዝቡ ሲልከው እረኛ ነበር። ዳውድንም አላህ ሲልከው እረኛ ነበር። እኔም መካ ውስጥ አጂያድ አካባቢ እረኛ ነበርኩ ሲሉ ተናግረዋል። በአሁኑ ጊዜ መካ ውስጥ አጂያድ የሚባል ሆስፒታል ከሀረም ጀርባ እንደሚገኝ ይታወቃል። እሳቸው አጂያድ ብለው የጠሩት አካባቢም ይህ ስፍራ ነው። ስፍራውም ሸለቋማ አካባቢ ነበር። ነቢዩ ሰለላሁ ዓለይሂ ወሰለም እዚህ ሸለቋማ ስፍራ ወጣት ሳሉ በእረኝነት ሰርተዋል። አዎ ነቢዩላህ ሙሳም እረኛ ነበሩ። መድየን ውስጥ ላገኙት አንድ ሰው በእረኝነት በመስራት በአንጻሩ ደግሞ ሰውየው ሴት ልጁን እንደሚድራቸው መነጋገራቸውን ቁርኣን ነግሮናል። ታዲያ ነቢዩላህ ሙሳ እረኛ ሳሉ ነበር መልእክቱ የመጣላቸውና ረሱል የሆኑት። ዳውድም ልክ እንደዚያው የንጉስ ጣሉት ጠላት የሆነውን ጃሉትን ሲገድሉት እረኛ ነበሩ። ከዚያ በኋላ ነው ንግስናን ያገኙት እንዲሁም መልእክተኛ የሆኑት። እናም ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደቀደሙት ነቢያት ሁሉ ከመላካቸው በፊት እረኛ ነበሩ። እዚህ ላይ አንድ ጥያቄን ማንሳት ይቻላል። ከዚህ ሙያ ጀርባ ያለው ጥበብ ወይም ምስጢር ምንድነው? የሚል ጥያቄ ነው። አላህ ሱብሐነሁ ወተዓላ ቢፈልግ ኑሮ ነቢዩን አንደላቆ ማኖር ይችል ነበር። እሱ ቢሻ ኖሮ ገንዘብና ሀብትን ላያቸው ላይ ባፈሰሰ ነበር። ነገር ግን በሚገርም ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም ዕድሜያቸው ለሥራ ሲደርስ ሥራቸውን የጀመሩት እኛ ዘንድ ዝቅተኛ ከሚባልና አስቸጋሪ ከሆነ ሙያ ነበር፣ እረኝነት። አላህ ስብሓን ወተዓላ ይህ እንዲሆን ለምን ፈለገ ለሚለው ጥያቄ የኢስላም ምሁራን ሐሳብ አላቸው። ከእረኝነት ሙያ ጀርባ ብዙ ጥበብ እንዳለም ይናገራሉ። የመጀመሪያው እረኛ ስትሆን ብዙ የማሰቢያ ጊዜን ታገኛለህ። ብቻህን ቁጭ ብለህ በማሰብ ሶሊቲዩድን ፕራክቲስ ታደርጋለህ ይላሉ። ከማህበረሰቡ ተነጥለህ ራቅ ወዳለ ስፍራ ሄደህ ጸጥ ባለና የከብቶችን ድምፅ ብቻ ከምትሰማበት ስፍራ ላይ ሆነ ብቻህን የመቀመጥና የማሰብ እንዲሁም የማስተንተን እድልን ታገኛለህ። ስለ ህይወትና ስለ ፍጥረታት ማሰብና ማሰላሰል ትጀምራለህ። ስለ ፍጥረታት በጥልቀት ማሰብ ደግሞ ነፍስህ ላይ ተጽዕኖ ይኖረዋል፣ ስለ ፈጣሪም እንድታስብ ያደርግሃል። ይህን ሁኔታ አሁን ካለንበት ተጨባጭም መረዳት ይቻላል። ሃይማኖት አልባ የሚበዛው የሰለጠኑ የሚባሉ ህዝቦች ዘንድ ነው እምነትና ሃይማኖትን አጥብቀው የሚይዙት ደግሞ በብዛት በኢኮኖሚ ኋላ ቀር የሚባሉትና በግብርና የሚተዳደሩ ህዝቦች ናቸው የሚል ነው። እረኛ የመሆን ሌላው ባህሪ ደግሞ ለምሳሌ በጎችን ብንመለከት ከሰው ልጆች ጋር የሚያመሳስላቸው ባህሪያት አሉ። በጎች ጥበቃን ይፈልጋሉ፣ እረኛ ያስፈልጋቸዋል፣ አለበለዚያ ግን ይጠፋሉ። እንዲሁም እያንዳንዱ እንስሳ ለምሳሌ በግን ብንወስድ የራሱ የሆነ ከሌላው የሚለይበት ማንነትና ፐርሰናሊቲ አለው፣ የተለየ ባህሪም አለው። ስለዚህ እረኛው እያንዳንዱን በግ ማንነትና ባህሪ ጠንቅቆ ያውቃል። አንዳንዶቹ በጎች እልኸኛና የማይታዘዙ ችክ ያሉ ናቸው። አንዳንዶቹ ደግሞ ለስላሳና ረጋ ያሉ ናቸው። አንዳንዶቹ የት እንደሚሄዱ ያውቃሉ፣ ሌሎቹ ደግሞ አያውቁም። አንዳንዶቹ መሪዎች ናቸው፣ ሌሎቹ ደግሞ የመሪነት ባህሪ የላቸውም። እረኛው የሚያስተናግዳቸውም ከማንነታቸውና ከባህሪያቸው አንጻር ነው። ይህን የእንስሳትን ባህሪ ለይቶና ጠንቅቆ የሚያውቀው እረኛው ነው። እኛ የበግ ወይም የፍየል መንጋዎችን ስንመለከት ሁሉም አንድ አይነት ይመስሉናል። እረኞች ግን ለእያንዳንዱ እንስሳ ያላቸው አመለካከት ይለያል። እረኞች ለእንስሶቻቸው ከባህሪያቸው አንጻር ስም እያወጡላቸው ሲጠሯቸው ይስተዋላል። ይህ ማለት እረኛው እያንዳንዱን የሚጠብቀውን እንስሳ በሚገባ ያውቀዋል ማለት ነው። ከመሪዎችም የሚጠበቀው ይህ ነው። ከነቢዮች የሚጠበቀውም ይህ ነው። የሚመሩትን ህዝብ ማንነት ጠንቅቆ ማወቅ። ሌላው የእረኝነት ባህሪ እረኛ ስትሆን በአንድ በኩል ለስለስ ያለና በፍቅር የተሞላ ስብዕና ይኖረሃል። ይህ ማለት ለእንስሳቱ ካለህ እዝነትና እንክብካቤ ማለት ነው። በሌላ በኩል ደግሞ ንቁና ደፋር ትሆናለህ። ይህ ደግሞ ጠላትን ከመከላከል አንጻር የሚመጣ ነው። ከመንጋው ጋር ስትሆን ለስላሳና በፍቅር የተሞላህ ስትሆን መንጋዎችን ለማጥቃት ቀበሮን የመሰለ ጠላት ሲመጣብህ ደግሞ ፈጣን፣ ንቁ እንዲሁም ደፋር ትሆናለህ። እዚያ በረሃ ላይ ያለኸው ብቻህነህ ሰዎች ያሉት ካንተ ርቀው ነው። ስለዚህ ጠላትህን ለመከላከል ዘዴዎችን ትጠቀማለህ። የጠላትህንን ባህሪ ማወቅ ግድ ይልሃል። እረኛው በእነዚህ ባህሪያት ሁሉ የተካነ ነው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እንዲህ አሉ። የፈረስ ባለቤቶች በኩራት የተሞሉ ናቸው፣ የግመል ባለቤቶች ደግሞ የእብሪተኝነት ስሜት ይኖራቸዋል፣ እንዲሁም የበጎች ባለቤቶች ረጋ ያሉና በትህትና የተሞሉ ናቸው ሲሉ ተናግረዋል። እናም የበግረኞች ብዙ ጥሩ የሆኑ ባህርያት አሏቸው። ትዕግስት፣ ትህትና፣ መተናነስ፣ ንቃት፣ ድፍረት፣ እንዲሁም አዛኝና ሩኅሩኅ የመሆን ባህርያትን ያዳብራሉ። ነቢዩ ሰለላሁ አለይሂ ወሰለም በወጣትነታቸው እረኛ ስለነበሩ ለእንስሳት እጅግ በጣም ያዝኑ ነበር። በኢስላም የእንስሳት መብት አለ። ይህንን ጉዳይ ለወደፊቱ በዝርዝር ልናየው እንችላለን። በአንድ ወቅት ነቢዩ ሰለላሁ አለይሂ ወሰለም ዘንድ አንድ ግመል መጣ። የሆኑ ድምጾችንም ማውጣት ጀመረ። ከዚያም ከዓይኖቹ እንባዎች ፈሰሱ። ሐዲሱን ሱነን ነሳኢ ውስጥ ተዘግቦ እናገኘዋለን። ከዚያም ነቢዩ ሰለ ላሁ ዐለይሂ ወሰለም ግመሉ ለቅሶን እስኪያቆም ድረስ በእጃቸው ዳበስ ዳበስ አደረጉት። ከዚያም ሰዎችን ጠየቁ፣ ማን ነው የዚህ ግመል ባለቤት? አሉ። ባለቤቱም ቀረበ። ነቢዩ ሰለ ላሁ ዐለይሂ ወሰለም ተናገሩ፣ ይህ እንስሳ ባንተ ላይ ቅሬታ አቅርቧል። በስርዓቱ ምግብ እንደማትሰጠውና ስራም እንደምታበዛበት እንዲሁም እንደምትመታው ነግሮኛል። ግመሉ እኔ ዘንድ አቤቱታ አቅርቧል። አላህም ፍራ፣ ይህን ግመል የሰጠህን አላህን ልትፈራው ይገባል በማለት ሰውየውን ገስጸውታል። አዎ ኢስላም ለእንስሳት መብት ይሟገታል። ለእንስሳት ርኅራሄን እንድናሳይ ያዘናል። እንስሳት ላይ ጭካኔን ማሳየት በኢስላም አይፈቀድም። ነቢዩ ሰለላሁ አለይሂ ወሰለም በ13 ወይም 14 ዕድሜያቸው አካባቢ እረኝነትን መስራታቸው በራሱ ገንዘብ ለማግኘት የነበራቸውን ፍላጎትም ጭምር ያሳያል። ይህ ማለት ደግሞ አጎታቸው ላይ ሸክም መሆንን አለመፈለጋቸውን ገንዘብ በማግኘት ራሳቸውን በመቻልና ና ሌሎችን በመርዳት በነፃነት የመኖር ፍላጎታቸውንም ያሳያል። አንዳንድ ወጪዎችንም በማውጣት አጎታቸው አቡ ጣሊብን ለመርዳት የነበራቸውን ዝንባሌ ያመለክታል። ነቢዩ ሰለላሁ ዐለይሂ ወሰለም እረኛ ሆነው መስራታቸው ቀለል ያለ ኑሮን እንደሚመርጡ ያመለክታል። ከዚህ የምንረዳው ገቢ ለማግኘት ብለን ዝቅ ብለን ብንሰራ ክብራችን እንደማይቀንስ፣ ሪስክን ለማግኘት ብለን የምንሰራው ማንኛውም ሀላል የሆነ እና በሰዎች ዘንድ ምንም እንኳ ዝቅተኛ የተባለን ስራ ብንሰራ።

ወአነ ነቢይ ላህ ዳውድ ሰለላሁ አለይሂ ወሰለም ካነ ያእኩሉ ሚን አመሊ የዲህ። ነቢዩላህ ዳውድን ቢሆኑ በጉልበታቸው ሰርተው ገቢም ማግኘት ችለዋል። ዳውድ አንጥረኛና አናጺም ነበሩ። በእነዚህ ሙያዎች ገቢ በማግኘት ራሳቸውንና ቤተሰቦቻቸውን ማስተዳደር ችለው ነበር። የቅንነት ትልቁ ምልክት ከሰዎች ምንም ሳትፈልግ ራስህን ችለህ ሰዎችን መርዳት ነው።

ነቢዩ ከህዝቦቻቸው ጥቅም የሚያገኙ ቢሆን ኖሮ ሪሳላውንም በነፃነት ለማስተላለፍ ባልተመቻቸው ነበር። ነገር ግን ነቢዩ ራሳቸውን የቻሉ በታማኝነት ስራን ሰርተው ያሳዩ እውነተኛና የተከበሩ ሰው ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ፋይናንሻሊ በሰዎች ላይ መደገፍ ባህሪያቸው አልነበረም። ነቢዩ ከሆኑ በኋላም ዱኒያን አስመልክቶ የፈለጉትን ነገር ማግኘትና መሆን ይችሉ ነበር። ምክንያቱም በወቅቱ መሪ ናቸው። መሪ ሆነው ሳሉ ግን በእረኝነት የሰሯትን ስራ ለህዝቡ ይናገሩ ነበር። በዚህ ስራ አፍረውበት አያውቁም። ከዚያ ነው የጀመርኩት በማለት ያስረዱ ነበር። አዎ ይህ ጉዳይ በዲንም ሆነ ዱንያዊ ተግባራት ሁሉ ሊገለጽ የሚችል መሰረታዊ መርህ ነው። ለማደግ ስትፈልግ ከትንሹ ወይም ከታች ጀምር ወደ ትልቁ ደረጃ ትደርሳለህ፣ ስኬትንም ታገኛለህ። ከላይ ብትጀምር ከታች የጀመሩትን ሰዎች ያህል ስኬትን ላታገኝ ትችላለህ። ይህ መርህ በዱንያዊ ህይወትህም ይሰራል። ስኬታማ የሚባሉ ሰዎችን ማሰብ ነው። ከየት ጀመሩ፣ ከየት ተነሱ ብለ ጠይቅ። እነ ቢል ጌትስንና ስቲቭ ጆብስን ተመልከት። ሁሉም ከታች ነበር የጀመሩት። ከትንሹ ጀምረው ትልቅ ደረጃ ለመድረስ በቅተዋል። ሀብትን በውርስ ያገኘና በትንሹ ጀምሮ ሰርቶ ያለፈለት እኩል ልምድ አይኖራቸውም እኩል ስኬታማ ሊሆኑ አይችሉም የለፋህበትና ያለፋህበት ሀብትም እኩል አይደሉም ነቢዩ ሰለላሁ አለይሂ ወሰለም እረኛ ሆነው ህይወትን ጀመሩ በስተ መጨረሻም አላህ ሱብሓነሁ ወተዓላ የዓለም መሪ እንዲሆኑ አደረጋቸው እዚህ ላይ አንዲትን የአላህ ቃል እናስታውስ ምን ያህል እውነት መሆኑንም

ምንም ያልነበረ ድሃ ነበርክ፣ ሀብታም አደረግኩ። ስለዚህ የቲሞችን አሳንሰህ አትመልከት፣ አትናቃቸው፣ አትበድላቸውም። ጠያቂንም አትከልክል፣ ጌታህም ስለ ሰጠህ ጸጋ አመስግን። ይህ ነው ትርጉሙ። አንቀጹ የነቢዩን ሕይወት በግልጽ ያሳያል። ነቢዩ ሰለላሁ ዓለይሂ ወሰለም ዕድሜያቸው 13 ወይም 14 ዓመት ሲሞላ በእረኝነት ሥራ ተሰማርተዋል ብለናል። ከዚያ በኋላስ ነብይ ሆነው እስኪላኩ ድረስ ሕይወታቸው ላይ ምን ተከሰተ ለሚለው ጥያቄ መልስ ስንፈልግ፣ ትክክለኛ ዘገባዎችን ብቻ ስንመለከት፣ አንድ ወይም ሁለት ክስተቶችን ብቻ እናገኛለን። አንደኛው ቁረይሾች ያካሄዱት የፊጃር ጦርነቶችን ሲሆን፣ ሁለተኛው ደግሞ ሒልፈል ፉዱል ወይም ሒልፈል ሙጠየቢን የተባለውን ስምምነት ነው። ትሪኒቲ ኦፍ ሄልፈልፍዱል ብላችሁ ጉግል ብታደርጉ ታገኙታላችሁ። ይህ ስምምነት ቁረይሾች በበዳይና በተበዳይ መካከል ፍትህን ለማስፈን የሄዱበት መንገድ ነው። በፊጃር ጦርነቶች ወቅት ነቢዩ ሰለ ላሁ አሌ ወሰለም ዕድሜያቸው 15 ዓመት አካባቢ ነበር። በሄልፈልፍዱል ስምምነት ወቅት የነቢዩ ዕድሜ 20 ዓመት አካባቢ ነበር። የፊጃር ጦርነቶችን ስንመለከት ይህንን ጦርነት አንዳንዶቹ ሀርበል ፉጃርም ይሉታል። የነቢዩ ሰለላሁ ዓለይሂ ወሰለም እድሜ 15 አካባቢ ነበር ብንልም በትክክል ግን አይታወቅም። 18 ዓመት እንዳልሞላቸው ግን ምሁራኑ ይናገራሉ። ምክንያቱም 18 ዓመት ሞልቷቸው ቢሆን ኖሮ ጦር መወርወር አያቅታቸውም ነበር ከሚል ግምት ነው። እነዚህ ጦርነቶች ላይ ግን ነቢዩ ሰለላሁ አለይሂ ወሰለም ጦር የማቀበል ስራን ነበር የሰሩት። ስለዚህ አስራ አምስት አካባቢ ብለን መያዝ እንችላለን። የፊጃር ጦርነቶች በተከታታይ የተካሄዱ ትናንሽ ጦርነቶች ነበሩ። የተካሄዱትም አረቢያ ውስጥ በሚገኙ ሁለት ትልልቅ ጎሳዎች መካከል ነበር። የቁሬሽ ጎሳ ከትልቁ የኪናና ጎሳ ውስጥ ይመደባል። ኪናና በውስጡ ቁሬሽን የመሳሰሉ ብዙ ጎሳዎችን ይዟል። ስለዚህ አንደኛው የዚህ ጦርነት አካል የነበረው ትልቁ የኪናና ጎሳ ነበር ማለት ነው። እነሱን የገጠሟቸው ደግሞ ቀይስ አይላን የሚባሉ ጎሳዎች ናቸው። ቀይስ አይላን በውስጡ እንደ ጋጣፋን እና ሀዋዚንን የመሳሰሉ ጎሳዎች ይገኙበታል። አጠር ለማድረግ ያህል ከኪናና ዘር የሆነ አንድ ግለሰብ ከሀዋዚን የሆነ ሌላን ግለሰብ ገደለ። የጦርነቱ መነሻ ይህ ነበር። ሐዋዚኖች ይህን ሲያውቁ ኪናናዎችን ለመበቀል ተነሱ። የጥንት አረቦች እንዲህ ነበሩ። አንድ ሰው ሲገደል ወይም ሲበደል ጎሳው በሙሉ ለበቀል ይነሳሳል። ስለዚህ ኪናናዎች ይህ ማለት ቁረይሾችን ጨምሮ ማለት ነው፣ ግጭቱን ለማብረድ ወይም ጦርነት እንዳይቀሰቀስ በማለት መካ ውስጥ በሚገኘው ሐረም አካባቢ ተሰባሰቡ። ምክንያቱም መካ ውስጥ ጦርነት ማድረግ አይፈቀድም።

ወመን ደኸለሁ ካነ አሚና ይላል ቁርአን። ሐረም የገባ ሰው ደህንነቱ የተጠበቀ ነው። በወቅቱ ሐዋዚኖች ወገናቸው ስለተገደለ በቁጣ ተሞልተው ነበር። ከኪናናዎች ጋር ጦርነት ለመግጠም ተነሱ። በዚህን ጊዜ ኪናናዎች ደህንነታቸው እንዲጠበቅ ሐረም ገቡ። ምክንያቱም ሐረም የገባ አይነካም የሚለው ሕግ በሁሉም የአረብ ጎሳዎች ዘንድ ይታወቅ ነበር። ሆኖም ግን ሐዋዚኖች ህጉን በመጣስ ሐረም ውስጥ የገቡትን ኪናናዎች ወይም ቁረይሾችንም ጨምሮ ማለት ነው ማጥቃት ጀመሩ። ስለዚህ ቁረይሾችም ሳይፈልጉ ጦርነት ውስጥ ገቡ። በእርግጥ የመጀመሪያው ጥፋት የኪናናዎች ቢሆንም፣ ሐዋዚኖች ተበዳይ ቢሆኑም መካ ውስጥ ጦርነት ማካሄድ ግን የበለጠ ጥፋት ነው። አንድ ሰውን መካ ውስጥ መግደል ወንጀል ነው። ነገር ግን በግሩፕ ሆኖ ሐረምን ማጥቃት ደግሞ የከፋ ወንጀል ነው። ታዲያ ይህ ህግ በመጣሱ ቁረይሾችም የሐዋዚኖችን ጥቃት ለመከላከል ጦርነት አወጁ፣ ህዝቡን ቀሰቀሱ። በመጀመሪያ አካባቢ የሐዋዚኖች ወይም ቀይስ አይላኖች ጦርነቱን አሸንፈው ነበር። በመጨረሻ ግን ቁሬሾች ለማሸነፍ ችለዋል። የፊጃር ጦርነቶች የአንድ ቀን ጦርነት አልነበሩም። በተለያዩ ቀናት የተካሄዱ የትናንሽ ግጭቶች ስያሜ ነው። ቁረይሾች አንዳንዴ በመሸነፍ በሌላ ጊዜ ደግሞ በማሸነፍ ሀዋዚኖችን ተዋግተዋቸዋል። በመጨረሻ ግን ወደ ስምምነት ደረሱ። ኪናናዎች ወይም ቁሬሾች የደም ካሳ እንዲከፍሉ ተወሰነ። ሁለቱ ትልልቅ ጎሳዎች ስምምነት ላይ በመድረስ ጦርነቱ ሊቆም ችሏል። ጦርነቱም ፊጃር ወይም ፉጃር የተባለበት ምክንያት በአመፀኞች የተካሄደ በመሆኑ ነው። ይህ ጦርነት የህግ ጥሰት የታየበት አላህ ላይ ማመፅን ፉጁርንና ወንጀልን ያመላከተ ነበር። ነቢዩ ሰለላሁ አለይሂ ወሰለም ከተላኩ በኋላ ይህን ወቅት አስታውሰው ተናግረዋል። በፊጃር ጦርነቶች ላይ መሳተፌን አስታውሳለሁ። በጦርነቱ ወቅት ቀስቶችንና ጦሮችን እየሰበሰብ ኩላጎቴ ያቀብለው ነበር ሲሉ ተናግሯል። እንደሚታወቀው ጦርነት ላይ ጦርና ቀስት አንዴ ከተወረወሩ በኋላ ሌላኛው ወገን ዳግም ሊጠቀምባቸው ይችላል። ስለዚህ ነብዩም ያደረጉት ይህንን ነበር። የተወረወሩ ቀስቶችን ወይም ጦሮችን በመሰብሰብ ለአጎታቸው ያቀብሉት ነበር። ይህም ነብዩ ሰለላሁ ዐለይሂ ወሰለም ከወጣትነታቸው ጀምሮ ጀግናና ደፋር እንደነበሩ የሚያመላክት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ስለዚህ ጦርነት በተናገሩት ንግግራቸው እንዲህ ብለዋል፤ እዚያ ጦርነት ላይ በመሳተፌ አልቆጭም። ይህን ንግግራቸውን ተንተርሰው አንዳንድ ምሁራን አንድ ሙስሊም አገሩን ሊያጠቃ የመጣን ጠላት ከአካባቢው ማህበረሰብ ምንም እንኳ ሙስሊም ባይሆኑም ከእነሱ ጋር ተባብሮ አገሩን አካባቢውን ህዝቦቹን መከላከል ይኖርበታል ሲሉ ይናገራሉ። በሌላ ዘገባ ነብዩ ሰለላሁ ዐለይሂ ወሰለም በተሳተፉባቸው የፊጃር ጦርነቶች ሁሉ ቁረይሾች ማሸነፋቸው ተዘግቧል። ነገር ግን ነብዩ ያልተገኙባቸው የፊጃር ጦርነቶች ላይ በሙሉ ቁረይሾች ተሸንፈው ነበር። ነብዩ ቤታቸው ሲሆኑ ቁረይሾች ይሸነፉ ነበር። ነብዩ አብረዋቸው ሲሆኑ ግን ያሸንፉ ነበር ተብሏል። ታዲያ ይህን የተገነዘቡት የነብዩ አጎት አቡ ጣሊብ ነብዩን በመጥራት ከአሁን በኋላ ከእኛ እንዳትርቅ እንዳሏቸው ተዘግቧል። በመጨረሻም እንግዲህ ነቢዩ በተገኙበት በተደረገ ጦርነት ቁረይሾች ለማሸነፍ ችለዋል። ከዚያም ሁለቱ ትልልቅ ጎሳዎች ስምምነት ላይ ደርሰዋል ማለት ነው። ይህ የሆነው እንግዲህ ነቢዩ ሳይላኩ በፊት በ15 ዓመት ዕድሜያቸው ነው። ከዚህ ጦርነት በኋላ እንግዲህ ከጥቂት ዓመታት በኋላ ነበር ማለት ነው ሂልፈል ፍዱል ወይም ሂልፈል ሙጠየቢን የተባለው ስምምነት የተከናወነው። በዚህን ጊዜ የነቢዩ ዕድሜ ሀያ ዓመት አካባቢ ነበር ይባላል። አንድ ዘገባ እንዲያውም በዚህ ወቅት ዕድሜያቸው በትክክል ሃያ ነበር ይላል። አድማጮቻችን እንግዲህ ሂልፈል ፍዱልንና ተያያዥ ጉዳዮችን በቀጣይ ፕሮግራማችን የምናይ ይሆናል። ቻናሉን ሰብስክራይብ ማድረግ አትርሱ እያለን እንሰናበታለን። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።